መዲናውን አፍክቶና ለነዋሪዎቿ ምቹ ከባቢን ፈጥሮ ወደ ሌሎች አገሪቱ ክፍሎች የተሻገረው የኮሪደር ልማት እንቅስቃሴ በደቡብ ኢትዮጵያ ክልል ለምትገኘው ወላይታ ሶዶም መልኳን ፈልጋ እንድታገኝ ያደረገ መሆኑ ተነግሯል። የኮሪደር ልማቱ ለከተማዋ መልኳን መቀየር ብቻ ሳይሆን ብዙ ትርጉም አለውም ተብሏል። ሊታለፍባቸው እንኳን የማይቻል አካባቢዎችን በማራኪ ገጽታ የቀየረ መሆኑን በከተማዋ የተለያዩ አካባቢዎች ያነጋገርናቸው የኅብረተሰብ ክፍሎች ይናገራሉ። አንደኛው ውበት ነው የከተማውን ውበት አንድ እርምጃ ከፍ አድርጎታል። በጣም ከፍ አድርጎታል። ነባር ቦታዎች ላይ እዚህ አካባቢ ላይ ያሉ አላስፈላጊ ነገሮች ነበሩ። እንደዚህ አይነት ነገሮች ከመደረጋቸው በፊት ቆሻሻ ነበረ። ቆሻሻውን ተገናድገው ሰው ይጸዳዳ ነበረ እና ያ ደግሞ ለእይታም በጣም አስቸጋሪ ነው፣ ለጤናም አስቸጋሪ ነበረ። ስለዚህ ውበት አምጥቷል። የአካባቢውን ንጽሕና ጠብቋል። ከጤና አንጻርም የራሱን የሆነ ኢፌክት አምጥቷል። ይህ ቦታ እንኳን ለመቀመጥ ከጎን ለማለፍ አጻሂ ቦታ ነበረ። ከዚህ ፊት አውቋለሁ። እዚህም ስለምኖር ስመላለስ ማየው ስፍራ ነበር። አንዳንድ ሰዎች እንደ መጸዳጃ ነገር የሚጠቀሙበት የነበረ ቦታ ነው። አሁን ለምቶ አምሮ ስታይ በጣም ደስ ይላል። ይህ ብቻም አይደለም የሚሉት ያነጋገር ናቸው የህብረተሰብ ክፍሎች። እየተገነባ ባለው የኮሪደር ልማት የተካተቱት ውብ አካባቢዎችና ማራኪ የማረፊያ ስፍራዎችም ጉልበቱ በድካም ለዛለ አሊያም ራሱን ዘና ለማድረግ ላሰበ ምቹ መሆናቸውንም ተናግረዋል። ባንጠቀም እንኳን ስናልፍ ለአይናችን እይታ የምናገኘው ነገር ከፍተኛ እፎይታ ይሰጣል። እስከዚህ አንጻር ይነም እንደ አንድ ኢትዮጵያዊ ዜጋ ከዚህ ከኮሪደር ልማት አንደኛ ልጆቻችን ስራ የማጣት ሁኔታ አይፈጠርም። ሰው ደግሞ በመንገድ ዳር ድሮ የደከመው ሰው እንኳን እግሩን አርፎ ባይጠጣም ተቀምጦ ከወገዴን ተጫውቶ መሄድ እንደረፍት በሚያዩ ነገር ይሳባል። ለዓይን ማራኪ ነገር ነው ያለው። ሁለተኛ ነገር ደግሞ አይቶም አያልፍም፣ ገብቶ መጠቀም ይችላል። በፈለገበት ሰዓት ማረፍ ይችላል፣ መጠቀም ይችላል። ያ ነገር ለህዝቡም ጥሩ ነገር ፈጥሯል ብዬ ነው የማስበው በከተማዋ በመተግበር ላይ የሚገኘው ይህ የኮሪደር ልማት ያመጣው ሌላና ዋነኛው በረከት ደግሞ የአካባቢዎቹ ስራ አጡ ወጣቶች ከቀያቸው ሳይርቁ በራፋቸው ላይ የስራ እድል ፈጥሮላቸው ራሳቸውና ቤተሰባቸውን ማስተዳደር እንዲችሉ ማድረጉ መሆኑም ተገልጿል። የስራ አጡን ቁጥር ይቀንሳል። ሰው የራሱን ስራ እንዲሰራ ያደርጋል። ተጨማሪ ስራ እንዲያገኝ ያደርጋል። በዛ ምክንያት እኛም ከስራችን ያሉ ሰራተኞችም ተጠቃሚዎች ናቸው። ሌላው ተገልጋዩ ከስተመር እራሱ ኢዝሊ ነገሮችን አክሰስብል ማድረግ አለበት። እየተጓዘ እየሄደ እየመጣ መንገድ ላይ ወክ ያደረገ የሚፈልገውን ነገር በቀላሉ ማግኘት የሚችልበት ሁኔታ የተፈጠረ ነው የሚመስለው እና ስለዚህ በጣም ደስ የሚል ነገር ነው። ስራ ሳልጀምር በፊት ሞተል አልነበረም። ባጃዝ ገዝቼ አለው ባጃዝ ገዝቼ እኔ ሁ ሌላ አከራች አለው እና እዚህ ላውጣ አለ ብዬ ከዛ ትንሽ የተሻለ ነው ብዬ ለሌላ ሰው ሰጭ፣ እየሰራው ነው። ኮሌደር ልማት ከመጣ በኋላ የኛ ሰራተኛ ቀን ሰራተኛ ስራ እየፈታ ማንም የለም ማለት ይቻላል። አሁን እዛጋ አንድ ላይ ሰራተኛ ግንበኛ ሆኖ እርዳት ሆኖ ማንኛውም ቀን ሰራተኛ እዛ ይቆማል። ይሄ ኮሌደር ልማት ከመጣ በኋላ ሰራተኛ ሁሉ ስራ ላይ ነው የሚገኘው። እኔ አሁን ልጆች አባት ነኝ እና እነሱም በዚህ ስራ ነው የሚያስተዳድረው። በከተማው አረንጓዴ ስፍራ፣ የእግረኛ መንገዶች፣ ማረፊያ ቦታዎችና ሌሎችንም ያካተተ 12 ኪሎ ሜትር የሚሸፍን ልማት እየተሰራ መሆኑን የገለጹት የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት የማስፈጸም ዘርፍ ኃላፊ ናቸው። በአጠቃላይም በከተማው 16 ሄክታር ለማልማት መታቀዱን ተናግረዋል። ግሪነሪ ልመንት እንደገና ወኩዌ ሌሎች እነዚህ መቀማጫዎች መቀመጫዎቹ አሉ። እንደገና ደግሞ የተለያዩ እነዚህ ጌጣጌጥ ማብራት ቦላርት ማብራቶች አሉ እና እነዚህን የመሳሰሉ የኮሪደር ኤሌመንቶችን ያካተተ ወደ 12 ኪሎ ሜትርን የሚሸፍን ኦሎሞስ እየተሰራ ይገኛል። አጠቃላይ እንደ ከተማ ወደ 16 ሄክታር ነው በሄክታር የታቅደው የኮሪደር ልማቱ በተጠናቀቀበት አካባቢም የመስሪያ ቦታ ተመቻችቶ ለወጣቶች የስራ እድል መፈጠሩን ደግሞ የወላይታ ሶዶ ከተማ ማዘጋጃ ቤታዊ አገልግሎት ጽህፈት ቤት ዋና ስራ አስኪያጅ ተናግረዋል። ተግባር ላይ ለብዙ ሰዎች ስራ እድል እንፈጥረናል። አንዱ እየሰሩ ያሉትን አሁን እያያችሁ እንዳላችሁትም እነዚህ በፕሮጀክቱ ላይ በግንባታ ሂደት ላይ እየሰሩ ያሉ ባለሙያዎች አሉ። ከዛ ባለፈ ፕሮጀክቱ ከተጠናቀቀ በኋላ እዚህ ጋር የተለያየ መዝናኛ ቦታዎች እንደ ስናክ ሃውስ ምኑ ምኑ ተሰርቶ እነዛ ውስጥ ደግሞ ሰው የራሱን ቢዝነስ የሚሰራበት ነው። አንድም ህዝቡ የሚጠቀምበት ነው፣ ሁለትም ደግሞ የተደራጀ በማህበር የተደራጀ አካል ይሄን ቦታውን ስናካውሶችን ተቀብሎ የራሱን ቢዝነስ የሚሰራበትና ከመዝናናትም ባለፈ ገቢን የማስገኛም ነው። ኮሪደር ልማት የኮሪደር ልማቱ በመንግስት አቅም ብቻ እየተሰራ ያለ ሳይሆን ህብረተሰቡን በማሳተፍ እየተገነባ መሆኑም ተገልጿል። በህብረተሰብ ተሳትፎ ግለሰቦች፣ ግል ባለሀብቶችን በማሳተፍ ትልቅ ስራ ነው። እዛ ላይ በኮሪደር በጣም ቆሻሻ ሲጣል የነበረበት አካባቢን ጭምር በኮሪደር ለምቶ ሰው እፎይ ብሎ የሚያርፍበትና የሚዝናናበት ሁኔታ የተፈጠረበት ሁኔታ አለ። የስራ ኃላፊዎቹ በቀሪ ጊዜያት የኮሪደር ልማቱ ባልተጠናቀቁ አካባቢዎች ስራውን በፍጥነት በማጠናቀቅ ለህብረተሰቡ ክፍት እንደሚደረግም አመላክተዋል።